እንግዲህ አሁንም እንቀጥላለን። በዚህ መርሃ ግብር ላይ በማዘጋጀት በማስተባበር ተሳታፊ የነበሩ ሌሎች ምእመናንን እጋብዛለሁኝ። እናንተ እስካሁን ከጋበዝኳቸው ምእመናት አይ ቲንክ የተለየ ኃላፊነት አላችሁ። ኃላፊነታችሁን በመንገር ትጀምራላችሁ። መልሴን ስትመልሱ እኔ በትክክል እናንተ በትክክል ትጠሩት አላችሁ ቤት ስላሰብኩ ነው። መልካም እንግዲህ ተይዞ ከነበረው ቅዳ አንጻር ይህንን ገዳም ከመግዛት ለጊዜውንም ደግሞ ለማሳካት ተይዞ ከነበረው እቅድ አንጻር ይሄ ጉባኤ ምን ያክል ስኬታማ ነበረ? እግዚአብሔር ይስጥልን። በቅድሚያ ለዚች ቀን ለዚህ ሰዓት ያደረሰን የቅዱሳን አምላክ እግዚአብሔር የተመሰገነ ይሁን። እኔ ሰናይት በላይነህ እባላለሁ። እንዲህ በገዳም ምስረታው ዐቢይ ኮሚቴ ውስጥ የሂሳብ ክፍል ተጠሪ ነኝ። አዎ እንግዲህ ይሄ ታላቅ ዝግጅት የመጀመሪያው ዝግጅት ነው። በዚህ ወር ከያዝ ነው ወይም ደግሞ ገዳሙን ካገኘንበት እና ለስድስት ወር ከተፈራረምንበት ቀን ጀምሮ የመጀመሪያው ታላቅ ጉባኤ ነው። ይህ ታላቅ ጉባኤ ደግሞ እንዲህ በተሳካ በአማረ በደመቀ ሁኔታ ሙሉ አዳራሹ ሕዝብ ግጥም ብሎ መልእክቱን አዳምጦ ሰምቶ በአካል ያዋጣው በካሽ ያዋጣው ቃል የገባው ሁሉ እንዳለ ሆኖ መልእክቱን ሰምቶ ዓላማውን ይዞ የሄደው ግን ለእኔ ከምንም በላይ ለወደፊት ተስፋ የምጥልበት ጉዳይ ነው ማለት ነው። ምክንያቱም ገዳሙን ከገዛን በኋላ ማስተዳደርም ምእመንም አባልም አለው ብለን በሙሉ ልብ እንድንናገር ያደረገን ታላቅ ጉባኤ ነው። እንግዲህ ሙሉ የሙንሽን አካባቢው ህዝብ ከኑረንበርግም የመጡ አሉ። ብቻ በጣም ታላቅ ጉባኤ ስለነበረ በእኛ በኩል የመጣንበትን ለብዙ ጊዜ እስከ ዜሮ ዜሮ ሰዓት አለ ስብሰባ እያደረግን ያለም ነው ነገር ከእግዚአብሔር ጋር ተሳክቷል ብዬ አስባለሁ። እግዚአብሔር ይስጥል። መልካም ወንድሜ፣ የምትጨምረው ካለ በዚህ ላይ እሺ አስቀድሞ እንግዲህ እግዚአብሔር አምላክ የተመሰገነ ለዚህ ቀን ለዚህ ሰዓት ያደረሰን። ሰለሞን ጌጡ እባላለሁ። የጀርመንና አካባቢው ሀገረ ስብከት የገዳም ምስረታ ዐቢይ ኮሚቴ የሀብት አፈላላጊ ክፍል ውስጥ ነው የምሰራው። እንግዲህ ይሄ ሙኒስተር የተገኘው ገዳም በሙኒስተር የተገኘው ገዳም እንግዲህ ሜሞራንደም ኦፍ አንደርስታንዲንግ ወይም ደግሞ ከአፕሪል አንድ ጀምሮ የስድስት ወር ጊዜ ሰጥተውን ያንን እዛ ላይ የተጠቀሱ ቅድመ ሁኔታዎችን ለማሟላት እንቅስቃሴ ጀምረናል። ያ ሁኔታ ከተጀመረ በኋላ እንግዲህ የመጀመሪያው ጉባኤ ነው። ሶስት ጉባኤዎች አሉ። ቀጥሎ በሞኒስተር ይካሄዳል። የዛሬ ሳምንት የዛሬ 15 ቀን ደግሞ እንደዚሁ በ25 ማይ በፍራንክፉርት ይደረጋል። እንግዲህ ጉባኤያቱ ሲደረጉ በዋነኛነት ሁለት አላማዎች ተይዘዋል። የመጀመሪያው የፋይናንስ ድጋፍ ማሰባሰብ ነው። ይህንን የፋይናንስ ድጋፍ ስናሰባስብ ከሙንሽን ከሙኒስትር እንዲሁም ከፍራንክፉርት ይሄን ያህል ገቢ እናሰባስባለን ብለን በዕቅድ ያዝነው ነበረ። እሱ ከሞላ ጎደል እግዚአብሔር ይመስገን ሙሉ ለሙሉ መቶ ፐርሰንት ባይሆንም ተሳክቷል። ከዕቅዱ አንጻር ግን ዋናው ደግሞ ምንድን ነው የምእመናን በተለያዩ በጀርመንና አካባቢው ሀገረ ስብከት ስር ያሉ አጥቢያዎች ምእመናን ስለ ገዳሙ ያላቸው ግንዛቤ እንዲያድግና ገዳሙ የኔ ነው የሚል ስሜት እንዲሰማቸው ነው አንዱ የጉባኤው አላማ ማለት ነው ከዚህ አንጻር በጣም እጅግ ደስ በሚልና በሚያረካ ሁኔታ ሊቃውንቱም ብፁዕ አባታችንም ካስተማሩ መልእክት ካስተላለፉ በኋላ የህዝቡ የምእመኑ ሙንሽንና በአካባቢ ያሉት ምእመናን የነበረው ከህዝቡ የነበረው ምላሽ በጣም አመርቂ ነው ከጠበቅነው በላይ ነው ይህ ስሜት ይህ መነሳሳት ካለ ደግሞ ገዳሙን እንደምንሰራው በእርግጠኝነት ተስፋ ይሰጥን ነው ማለት ነው ረሰ ሊቃውንት ያው አባ ገብረ ኪዳን እንደተናገሩት እግዚአብሔር ነው ቤቱን የሚሰራው። ይህ ጥሪ የበረከት ጥሪ ምእመን በረከት እንዲያገኙ ስለሆነ ሁላችንም በቀጣዩ ጉባኤ እንዲሁም በየአጥቢያው በሚደረጉ መርሃ ግብራት ላይ መሳተፍ ይኖርብናል ማለት ነው። መልካም ቀጣዩንም ጥያቄ አብረው በዛው ነካ አድርገዋል። እንግዲህ ቀጣዩ ጥያቄ የሚሆነው በዚህ ጉባኤ ላይ ላልተገኙ የዚህ አካባቢ ምእመናን፣ እንደዚሁም ደግሞ በሚቀጥሉት ጉባኤዎች ላይ ለሚገኙ ምእመናን የምታስተላልፉት መልእክት ካለ ዕድሉን ልስጣችሁና እናጠናቀቃል። እሺ እንግዲህ ያው በቀጣይ ሁለት ጉባኤያት እንዳሉ ጠቅሻለሁ። ከዛ ውጭ ደግሞ በዚህ በላይቭ ጉባኤ ሳይሆን በኦንላይን ጉባኤ እንዲሁም ደግሞ በተለያዩ ገቢ ማሰባሰቢያ መንገዶች ገቢ ለማስገኘት መስመሮች፣ ስትራቴጂዎች ተዘርግተዋል። በዛ ላይ በነቂስ መሳተፍ ያስፈልጋል። ይህ ጥሪ ምእመናን ገንዘብ እንዲያዋጡ ብቻ ሳይሆን በረከቱን እንዲያገኙ ነው። ቤቱ መሰራቱ አይቀርም። ገዳሙ መሰረቱ አይቀርም ነገር ግን እግዚአብሔር ምክንያት አድርጎኛል። ሊባርከን ጸጋውን፣ ረዴት በረከቱን ሊሰጠን ስለሆነ እንግዲህ ብፁዕ አባታችንም ሊቃውንቱም ተናግረውታል። ይህን ጥሪ ተቀብለን እንረባረብ፣ ገዳሙን በምድር አውሮፓ እንመስረት። ላለሁ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልን። በድጋሚ እንግዲህ እንደ ተናገረው ሶሎሞን ቀጣይ ጉባኤዎች አሉን። በሙንሽን የተደረገው ዛሬ በተሳካ ሁኔታ እንደ አለቀ እየገለጽን ነው። በቀጣይ ደግሞ ልክ የዛሬ ሳምንት በሙንስተር ገዳሙ ያለበት አካባቢ ስለሆነ በጣም ለየት ያደርገዋል። ጉብኝትም ይካሄዳል። ሰው ሄዶ በአካል ገዳሙን አይቶ ዳሶ እንግዲህ የበለጠ የተለየ ስሜት ይፈጠራል ብለን እናስባለን። ደግሞ በአካል ስለሚጎበኝ የዛንም ውጤት እንግዲህ ተመልክተን በቀጣይ ደግሞ በ25 ልክ ከዝማሬ ተዋህዶ ማግስት ፍራንክፈርት ላይ ምስካየ ኅዙናን መድኃኔ ዓለም ይካሄዳል ይሄው አይነት ይዘት ያለው ጉባኤ ስለዚህ ምእመናን እንግዲህ ያልተሳተፋችሁ በሙሉ በኦንላይን በዩቲዩብ ቀጥታ ስርጭትን እየተከታተላችሁ እንደነበረ የተወሰናችሁ አይተናል። ያላያችሁትም እንግዲህ ተቀርጾ ይቀመጣል አይደል? ያንን እየተከታተላችሁ እንዴት እንደነበረ፣ የሰው አረዳድም፣ የተላለፉት ዋና መልእክቶች ምን እንደሆኑ፣ ገዳሙ ለምን እንደሚያስፈልግ፣ የተገኘው ገዳሙ ደግሞ ምን አይነት ውብና ለምንፈልገው አላማ እውነት ያሟላ ነው ወይ የሚለውን የተሰጡትን መረጃዎች በድጋሜ አይታችሁ እንግዲህ እናንተም ጥሪውን የአባቶቻችንን ጥሪ የብፁዕ አባታችንን ጥሪ ተቀብላችሁ በየጉባኤቱ ሁሉ እንድትገኙልን ሲቀጥልም ደግሞ ምን እናግዝ ምን እንርዳ እያላችሁ ዐቢይ ኮሚቴውን በተለያዩ ሁኔታ ሚዲያ ክፍሉ ለዚህ በደንብ አክቲቭ ነው። ሙሉ ጊዜውን ሰጥቶ ነው ገዳሙን እያስተዋወቀ ለምእመናን መረጃ እያደረሰ ያለው። ስለዚህ በዛ በኩልም ሪስፖንድ እንድታደርጉ ምን እናግዝ እንድትሉ በእግዚአብሔር ስም እንጠይቃለን። መልካም፣ እግዚአብሔር ይስጥልን። ምራ ግብሩን በማስተባበርም ሆነ ለእኔ ቃለ መጠይቅ በመስጠት ስለተባበራችሁ እግዚአብሔር የብድራታችሁን ዋጋ ይክፈል። አመሰግናለሁ።